ጤና ስጥልኝ። ዮዲት ተስፋዬ እባላለሁ። የአእምሮ ሕክምና አገልግሎት ተጠቃሚዎች ማህበር አባል ነኝ። እንዲሁም ከአእምሮ ህመም ጋር የምኖር ሰው ነኝ። እዚህ ላይ ሼር አደረኩት የኔን የዮዲትን የግል ልምድ ሀሳብ ነው እና ይሄ ማለት ከሁሉም ጋር አንድ አይነት ነው ወይም ደግሞ የሁሉም ሰው መነሻና ሀሳብ ይሄ ነው ብሎ መረዳት አይቻልም። የአእምሮ ህመም ግላዊ ነው። እንደ ተከትሎት የሚወጡት ጫናዎች እና ፈተናዎች በሙሉ ተመሳሳይነት ይኖራቸዋል እንጂ ዮዲስ ላይ የተዳርገው ነገር ሁሉም ላይ ነው ብለው መገመትና ማሰብ ይህንን ቪዲዮ የምታዩ ሰዎች ቪዲዮን ስታዩ በማንኛውም ሰዓት ላይ ስለ ራስ ማጥፋት፣ ስለ ራስ መጉዳት፣ ስለ ራስ ስላቻ ወይም ደግሞ ስለ ራስ የሆነ አሉታዊ ኔጌቲቭ የሆነ አስተሳሰቦች ይወራሉ እና በዛ መካከል ላይ ከከበዳችሁ ወይም ደግሞ ትሪገር ካደረጋችሁና ከቀሰቀሳችሁ ወይም ደግሞ ወደ መጥፎ ሀሳብ በወሰዳችሁ ጊዜ ወስዳችሁ እራሳችሁን ተንከባከቡ። እንደ ዲስክሌመር መናገር የምፈልገው ነገር የሚከብዳችሁ ከሆነ ማየት ግዴታ አደለም እና ለሚመለከታቸው ሰዎች ሄዳችሁ እርዳታ የሚያስፈልግ ከሆነ ወይ ከወዳጆች ወይ ከቤተሰብ ወይም ደግሞ ከባለሙያዎች እርዳታ እንዲያገኙና እራሳቸውን እንዳይጎዱና በኔጌቲቭ እንዳይመለከቱት አስተያየቴ መስጠት ይወዳል። የመጀመሪያ ልምዶች የጀመሩት በጣም ቲኔጀር እድሜ ላይ ወይም ደግሞ በአስራዎቹ እድሜ ላይ ያለው ነበረ። በሰውነቴ ቡሊ ይደረግ ነበረ። በተለይ ወፍራም ነበር፣ ጥርሴ ፍንጭት ነበረ። ስለዚህ የተለያዩ ስሞች ነበሩ። እኔና ታናሽ ወንድም በጣም ብዙ ኮምፒቴሽን ነበረ። እንዲሁም ደግሞ ሌሎች ትራማ የሚቀሰቀሱ ሁኔታዎች ነበሩ አስተዳደጌ ላይ እና በዛ የተነሳ አብዛኛውን ጊዜ ውጭ ኤክስተራል ስታየው በጣም ደስተኛ በጣም ተጫዋች አክቲቭ ልመስ ይችላለ ግን ጊዜ ወደ ውስጤ ስመለስ ጥሩ ያልሆነ ስሜት በተለይ ኔጌቲቭ የመሆን ተስፋ የመቁረጥ ስሜት ይሰማኝ ነበር። ከዛ በተጨማሪ ደግሞ እንደዛ አጋጥሞኝ ሆስፒታል ሲሆን ሰው ሊጠይቅ ሲመጣ የመጀመሪያው ነገር አንቺ ለምንድኖ ራሽ እንደዚህ ተስፋ የምትቆርጩ ለምን ጠንከራ ቲም ብትጸልይ ይኖረ ወር ደግሞ ተነሰሽ እንደዚህ ብታረጊ ይኖረ አይነት አስተያየቶች ይሰጡ ነበር እና ያንን አለመድረግ ወይም ተስፋ አለመኖር ምክንያቱ ቢሆንም ግን እምነት አለመኖር ወይም ደካማ መሆን ብቻውን ደግሞ አይደለም። አንዳንድ ጊዜ ብዙ ነገሮች ይጠራቀሙና ከዛ ምን የሚል ሀሳብ ይኖራል? በቃ እኔ ባልኖር በቤተሰቦቼ ማለት እኔ ብጎል እኔን የሚፈልግ ሰው አይኖርም፣ ዋጋ የሚሰጥኝ ሰው አይኖርም፣ ስለእኔ የሚያስብ ስለእኔ የሚጨነቅ አይኖርም፣ የሚሉት ነገሮች አሉ። አንዳንድ ጊዜ ደግሞ የዛ ተቃራኒ ሆና ሁሉ ሰው ስለ እኔ የሚያስብ የምተነፍስበት ቦታ ቢሰጡኝ፣ ወይም ደግሞ ራሴን እንድሆን ወይም ደግሞ እኔ የሚሰማኝን የጥላቻ ተስፋ መቁረጥ አላማ ለመኖር ሀሳቦች በሙሉ ለቀቅ አድርጎኝ በራሴ እንዳገኝና እንዳውቅ የሚያደርገኝ ሁኔታዎች ቢኖሩ ብዬ አስብ ነበረ። ስለዚህ እነዚህ እነዚህ ነገሮች ናቸው የሚጠራቅሙ። ስለዚህ ድክመት ሳይሆን ወይም ደግሞ እምነት ማጣት ሳይሆን አንዳንድ ጊዜ ነገሮች ተጠራቅመው ነው እዛ መጨረሻ ላይ የሚደርሱት እና ከዛ በፊት ያሉት ነገሮች ላይ ነው መስራት ያለብን። ስለዚህ ልክ እዛ ሀሳብ ላይ ስትሆኝ፣ ግን ምንም ተስፋ የሚሰጥ ነገር ሁሉ ነገር ጨለማ ነው ምንም በቃ እንደዚህ ዋጋ የሚሰጥ ነገር የለም እና ያ በጣም የሚከብድ ነገር ነው እውነት ለመናገር እና በዛ ጊዜ ላይ ተነስቶ መጸለይ እና በዛ ጊዜ ላይ ተነስቶ የሆኑ ነገሮችን አድርጊ ብሎ ሰው የሚመክረውን ነገር ማድረግ የማይታሰብ ነገር ነው። ምክንያቱም ኦልሬዲ ጥቃቱ ወይም ደግሞ ጥላቻዎች ወይም ሀሳቦች ሄደው ሄደው ትልቅ የማንመለስበት ቦታ ላይ ሆነ ነው እና እና ምንም ከዛ ውስጥ ጭላንጭል የምታክል ነገር ብርሃን ማግኘት በጣም የሚከብደው ለብዙ ሰው እኔንም በተለይ እንደዛ ነበር የሚሰማኝና ጠንከር ማለት ብቻ የሚቻል ቢሆንም ማኖሮ በጣም ቀላል ነበር የሚሆነው ለወላችን ብዬ አስባለሁ። የመጀመሪያዎቹ ምልክቶች አይ ቲንክ ሰልፍ ሃርም ሳረ ወይም ራሴን በምቆርጥበት እና በምጎዳበት በሰዓት ላይ ኤኒቲንግ ሰውነቴን በሚጎዳ በማደርግበት ጊዜ አይ ቲንክ ይሄን ለእኔ ጥሪ ነው ብዬ አስባለሁ። ለቤተሰቦቼ የባህሪ ለውጦ ሰዓት በጣም የምጫወት እና አክቲቭ የነበርኩት ልጅ ጭምት ሆነ፣ ዝም ስል ወይም ደግሞ አንዳንድ ጊዜ ደግሞ ከመጠን በላይ ከአስፈላጊ ነገር በላይ ነገሮችን ማሳየት ስሞክር፣ እነዚህ ለውጦች አይ ቲንክ የኔ ጥሪዎች ናቸው ብዬ አስባለሁ። አንዳንድ ጊዜ ትንንሽ ነገሮችን ለምሳሌ እኔ አሁን ከዚህ ቦታ ብጠፋስ፣ ከዚህ ቦታ ባልኖርስ አይነት ጥያቄዎች ሳነሳ ሰዎች አስተውሎች ልጅ እርዳታ ትፈልጋለች እንዲሉ ነበረ። ግን አይ ቲንክ እነዛን ነገሮች የተረዱ ሰዎች አልነበሩ ከዛ ቦታ ላይ ለምን ደስ ያለሽ ምንድነው እንደዚህ ያስከሰተው ወይም ደግሞ የሆንሽበት ምክንያቱ ምንድን ነው ብሎ ከመጠየቅ ይልቅ ብዙን ጊዜ ለምዶ እንደዚህ የምትሆኝ እንዴት እንደዚህ ታደርጊያለሽ አይነት ነገር ነው እና የሚኖረው ደፍሮ ለመናገር ና አግዙኝ ይሄ ነገር እየሰማኝ ነው ብሎ ለማለት በጣም ይከብዳል። አዎ ብዙ ጊዜ ራስ ማጥፋት ከሰይጣን ጋር ያያይዘዋል። ሰው ወይ ከደካማነ ወይም አቴንሽን ሲክ በተለይ በእኔ እድሜ ትንሽ ሆነሽ የዛን ጊዜ በእኔ እድሜ በትንሽ ነት ወይም ይሄ በአስራዎቹ እድሜ ውስጥ ሆነሽ ስታደርጊ አቴንሽን ሲክ አድርጋ ነው ወር ደግሞ ትቢት ነው አይነት ነገሮች፣ አስተሳሰቦች አሉ ግን እኔ እንደምረዳው ና አይ ቲንክ፣ አሁን ቆሜ ወደኋላ ስመለከት ሳየው የእርዳታ ጥሪ ነው። እርዳታ መፈለግን ጥሪ ነው። ሁለተኛ ደረጃ መፍትሄ መስሎ ስለሚታየን እውነት ለመናገር የማናውቀው ቦታ ላይ የማናውቀው ስንሞት የሚሆነውን ነገር አናውቀውም፣ እና የማናውቀው ቦታ ስንሄድ ከዚህ የተሻለ ይሆናል ብሎ ተስፋ ከማድረግ የሚሰማውን ህመም ጫና ምናልባት ሼም ሊሆን ይችላል፣ ወይም ደግሞ ፍርሃት ሊሆን ይችላል። እነዛን ነገሮች ያስቆምልኛል ብዬ ከማሰብ ነው እኔ ሳደርግ የነበረው። ስለሌላው መናገር ባልችልም እና ባህላችን የሚናገረው በተለይ ከሃይማኖትና በኢትዮጵያ ሕግ አሁንም እንደ ወንጀል ነው የሚታየው። እና እነዛን ነገሮች ስናስብ ለብዙዎቻችን እንዲሁም የባሰ እርዳታ እንዳናረግ፣ እርዳታ እንዳንጠየቅ እና ደግሞ ወጠን ይሄ የተሰማኝ ነው እና ምን ላደርግ ብሎ የሚለውን ነገር ቢገድቧል ለብዙዎቻችን። ስለዚህ እንደ ሀገር ያለው አስተሳሰብ ስለ አይምሮ ጤና እንዲሁም ደግሞ ራስን ስለማጥፋት የተሻለ መሆን አለበት። አይ ቲንክ አንደኛው ምክንያት ዛሬ እኔ ወጥቼ እንደዚህ አይነት ነገሮች መናገር ከባድ ነው፣ ግን ወጥቼ የምናገርበት ምክንያቱን እኔ መሰሉ ሰዎች አሉና ዛሬ እኔም እርዳታ አግኝቼ እዚህ ቦታ ብደርስም፣ ግን ሰዎች እንደዚህ አይነት ሰዎች እንዳሉና መፍትሄው ደግሞ እነሱን ቀርቦ ማገዝና ማምጣት እንደሆነና እነሱን ተጠያቂ ማድረግ ወይም ደግሞ እናንተን ጥፋተኛ ስሜት እንዲሰማቸው ማድረግ መፍትሄ እንዳልሆነ ሌሎች ሰዎች እንዲረዱ ነው። እና እነዚህ አስተሳሰቦች እንዲቀየሩ በጣም ያስፈላጊ ነው ብዙ ሰዎችን ለማዳም። ምክንያቱም በአሁኑ ጊዜ ብዙ ወጣቶችን ብዙ ተስፋ ያላቸው ሰዎችን እያጣንበት ያለው ነገር ነው እና በተለይ ባለፉት ለሶስት ዓመታት የሰማነው በጣም የሚገርሙ ብዙ ታሪኮች አሉና እነዛን ቤተሰቦቻቸውንም እነሱ ጋር የነበሩትን ሰዎች ለማጽናናት በትክክለኛው መፍትሄ የሚሆነው እንደ ሀገር ያለን አስተሳሰብ ባህላዊ አስተሳሰቦቻችንን መቀየርና ና እነዚህ ሰዎች መጥተው እርዳታ የሚያገኙበት ሁኔታ ማመቻቸት ነው እና ለዛ ነው ይህን ሼር ማረገው። ቀላል ሆኖ አደለም፣ እውነት ለመናገር አንደኛው ደረጃ መሸሽ ብቻ አደለም። ብዙ ሰው ምን ያስባል፣ በቃ ይህንን አድርጋ እሷ ጥላ ሄደች፣ ወር ደግሞ አልፋ ሄደች አይነት ነገር ሀሳብ አለ ግን በዛ ጊዜ የምታየው ብቸኛ መፍትሄ መስሎ ስለሚታይ ነው እና አይ ቲንክ ሰዎች ቢረዱ ብዬ የማስበው ነገር እነኝህ ሰዎች ወደ አደለም። ብዙ ነገሮች ተከማምሮባቸው ተጨምሮባቸው ለእኔ እንደዛ ነበር፣ እውነት ለመናገር ከእኔ ኤክስፒሪንስ አነሳ እና ቀላል ሆኖ ስላልሆነ ሌሎቻችን ወይም እንደ ቤተሰብ ወይም እንደ ሃይማኖት መሪ መጠን ጫና መሆን ሳይሆን የሚያስፈልገው እነዚህን ሰዎች አይዟችሁ አለን ብሎ ከተጠያቂነት ስሜት ማውጣት ነው እና አይቲንግ ሁሉም ሰው ቢረዳ ብዬ የማስበው መፍትሄ ብቻ እንደሆነ ለማሳየት መፍትሄው ፍቅር ነው እንጂ ተጠያቂ ማድረግ ወይም ደግሞ ከባህል ከሃይማኖት አንጻር የሚሆኑትን ኮንሲኩዌንሶች መናገር ለእነኚህ ሰዎች መፍትሄ አይሆንም እና ቢቻል ሰዎች ቢረዷቸውና፣ እርዳታ አስፈላጊ ነው፣ እርዳታ የሚደረግበት መንገድ ቢኖር ትልቁ መፍትሄ እሱ ነው ብዬ አስባለሁ። እንደውም ድጋሚ እንዳልጠየቅ እንዲሁም ደግሞ የባሰ ልክ ከመጀመር ልክ ከሶሳይድ ዳርት ከሆስፒታል ስወጣ ወይም ደግሞ ስድን የመጀመሪያው ቀጣዩ እርምጃ ያ እንዲሆን ነው ያበረታታይ። ለምን ብትይ፣ መጀመሪያ አስታውሳለሁ፣ አይ ቲንክ በሀገራችን ትልቅ ሆስፒታል ተኝቼ የመጀመሪያው ነገር ዶክተር ያለኝ እንዴት አንቺ ችን የመሰለ ወጣት ጎበዝ ተማሪ ነሽ እና ች እንደዚህ አድርገሽ እንዴት እንደዚህ ታደርጊያለሽ? በጣም በጣም በቃ የዘንድሮ ወጣቶች፣ የዘንድሮ ትውልዶች በቃ አይነት ነገር ብሎ ነው የተናገረኝ እና ለምን ተመልሼ ነቃው ብዬ ራሴን ሪግሬት እንዳረግና እንድጠላ ነበር ያደረገኝ፣ የባሰ ተጠያቂነት እንዲሰማኝ እና የባሰ በቃ ማንም ኬር የሚያደርግ የለምና ቀጣዩ ልክ ከዚህ ወጥቼ ቀጣዩ ማደርገው ነገር ወይ መዝለን የሆነ ነገር እንዳደርግ ነበር የተሰማኝ። ከዛ ደግሞ ቤት ስመጣ ቤተሰቦቼ አልፈርድባቸውም። በእርግጥ ካለው መረዳት ችግር ነው እና ማንም ሰው ስለዛ ሀሳብ ማውራት አልፈለገም፣ መነጋገር አልፈለገም። እንዴት ነው ለምንድን ነው ብሎ መጠየቅ አልነበረም። መጀመሪያ ልክ እንደነሳው አፍኮርስ ጩኸት ነበር፣ ቁጣ ነበር፣ እንዴት እንዴት ታደርግ ያለች ምናምን ነበር። ከዛ በኋላ ግን ሁሉም ሳይለንት ትሪትመንት ነበር የሰጠው። ምክንያቱም ከወራ ነው አይቲንግ እንቀሰቅሷለን የሚል ሀሳብ ፍራቻ ነበራቸው ብዬ አስባለሁ። ሁለተኛ ደረጃ ደግሞ ምን እንደሚደረግም ስለማያውቁ ምን ባደርግ ነው መፍትሄ የሚሆነው ብለው ወላጆቻችንም ሆነ ይህን የሚያውቁ መፍትሄ አልነበራቸውም። እውነት ለመናገር እነሱንም መፍረድ አንችልም፣ ምክንያቱም እንዴት ሆኖ ከዛ ሰው መመለስ እንደሚችል ብዙዎቻችን ማናቅምና ያ የነበረው ሁኔታ እኔም እንደውም የባሰ በተከታታይ ደጋግሜ እንዲሞክር ያደረገኝ ምክንያቱ ልክ ስነሳ ወይም ሆስፒታል ተኝቼ የሚያጋጥሙኝ ህኖታች ናቸው። እና ለብዙዎቻችንም እንደዛ እንደሚሆን እገምታለሁ ነው፣ ምክንያቱም ቀጥ ተነስቼ ልክ እንደውም እንደማታ ስሞክርና ከእንቅልፍ ስነሳ ማስወቅ ከነተነሳው እንደዚህ ስለሚሆን ስለዚህ ይሄን ያህል ዶዝ ነው መውሰድ አለብኝ፣ ወም እንደዚህ አድርጌ ነው መጉዳት አለብኝ ብዬ በጣም ከባድ ነው። ወረስ ኬስ ሲናሪዮ እንዳሰብ የሚያደርገኝ ነገ እንዳልነሳ ነው። ከቤተሰቤ እና ከማህበረሰቡ የነበረው ሀሳብ እርዳታ እንዳልጠየቅ ያደረገበት ምክንያቱ አንደኛው ፍርሃቱ ነው ከመሞቱ ይልቅ እና ከእግዚአብሔር ፊት ተጠያቂ ከመሆኑ ይልቅ በጣም መፈራ የነበረው ስነቃ ወይም ደግሞ ሳይሳካ እዚህ ምድር ላይ ስገኝ የመጀመሪያ ጊዜ አይኔን ስከፍት የማገኛቸው ሕክምና ሰጪዎች ሊሆን ይችላል፣ ቤተሰቤ ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ ስለሚሉኝ ነገር የበለጠ ፈራ ነበረ። ስለዚህ እንደውም እርዳታ ከመጠየቅ ይልቅ በቃ ተነስቼ እነሱ ሲያቸው የሚሉኝን ነገር ፍርሃት ቀጥዬ ልክ ከዛ ስወጣ ድጋሚ እንዴት አድርጌ መሞከር እንዳለብኝ በፊት ከነበረው በተሻለ መንገድ ማልመለስበትን እንደውም አጠቃላይ ይዞኝ የሚሄድበትን መንገድ ምንድነው ማድረግ ያለብኝ የሚለው ነገር የበለጠ አስፈራኝ ነበረ። ምክንያቱም አይ ቲንክ በእነሱ መፍረድ በጣም ከባድ ነው። እንዴት አድርገው የዚህን አለም ኑሮ ህይወት ተስፋ የጠላን ሰው እንዴት አድርገው መመለስ እንዳለባቸው፣ እንዴት ማናገር እንዳለባቸው እነሱም አያውቁ። እውነት ለመናገር ቤተሰቦችም ሆኑ የምንወደው ሰው እንደዚህ አይነት ሁኔታ ውስጥ ቢኖር እንዴት አድርገን ነው የምንመልሰው፣ እንዴት አድርገን ነው የምናድነው የሚለውን ሀሳብ አይ ቲንክ ማኑ አለሁን ሁላችንም የለንም። እና የተለመደም ስላልሆነ ለእነሱም ከባድ እንደሆነ እረዳለሁ ግን ደግሞ ለእኔ እንደዚህ ላስብ ነው እና እንደዚ አይነት ሀሳቦች አሉኝ እና አግዙኝ ብሎ ለማለት ከባድ ያደረገው ነገር የሚታይበት መንገዱ ከህመም አንጻር ወይም ደግሞ ተስፋ ከማንጣት አንጻር ወይም ደግሞ የመጨረሻው መልስ ነው ብሎ ከማሰብ አንጻር የነበረው እንዴት ነው። አይ ትቢት ነው ደግሞ እንት ነው እርስ ለኛ አታስብም አይነት ነገር ነው። ራስ ወዳድ ናት ብዙ ጊዜ ይባላል እና እነዚ አይነት ሀሳቦች ነበሩ ስለዚህ ያ ደግሞ ተጨማሪ የነበረው የራስ ጥላቻ ወይም ደግሞ ስለ ራሳችን የነበረውን ኔጌቲቭ የሆነን አስተሳሰብ የባሰ ያጨምረዋል። ስለዚህ እኔ እርዱኝ፣ እንደዚህ አይነት ሀሳብ አለብኝ ብሎ ማለት በጣም ከባድ ነገር ነው በዚህ መንገድ ላይ ለሚጓዙ ሰዎች። ስለዚህ እንዳን ጠየቅ ያደረገበት ምክንያቱ ለዛ ነው ብዬ አስባለሁ። ምክንያቱም እዛ ላይ ያለው ፍራቻ ከሞቱ የበለጠ ያስፈራል። የመጨረሻ ጊዜ ሞክሬ ከሆስፒታል ስወጣ አስታውሳለሁ። በጣም አዲስ ዶክተር ነው፣ እና ምን አለኝ እስካሁን ድረስ ማለት ሂስትሬ ተደጋጋሚ እንዳለው ስላየ እስካሁን ድረስ ስትደጋግሚ አለ፣ እንደውም እግዚአብሔር አድኖች እና ግዞች ነው እንጂ አለኝ ማለት ከዚህ በኋላ ሰውነትሽ ሙሉ ፓራላይዝድ ቢሆንና ራሱን እንኳን የማጥፋት ሀይል ባይኖረች ምን ታደርጊያለች? እና በናይ ምሮ የመጣው ምንድን ነው ከዚህ በኋላ ብዙ የሚያስጠሉ የሚያስፈሩ ነገሮች ይኖራሉ እና ፓራላይዝ ዶኝም ከራሴ ራሴ ማጥፋት ማልችልበት ጉልበት ባይኖረኝ የሚለው ነገር ነበር፣ ከምንም በላይ አስፈራኝ። በሚያሳዝን ሁኔታ እና ከዛ በቃ ሳስበው አሁን ምንድን የዛን ጊዜ የመጣልኝ አሳምነው በደንብ ስትራቴጂክ የሚሰራልኝ ፕላን እስካልሆነ ድረስ እንደማላደርገው ቃል የገባሁት ለራሴ። ከዛ በኋላ ግን ቀስ ለቀስ እያልኩኝ ራሴን መረዳት ህመሜን መረዳት ቅድም እንደገለጽኩት ከአይምሮ ህመም ጋር መኖር ስለሆነብኝ እና ህመሜን መረዳት፣ አካባቢ ያሉትን ሁኔታዎች የራሴን ስሜት ህመሙ የሚያስከትሉትን ነገሮች ማወቅና መረዳት ከዛ ደግሞ ለራሴ አላማና የሆነ ጎል ማግኘት ትልቁ ነገር ነበር። ስለዚህ ይሄንን ማህበር ሳገኝ እኔ የሚመስሉ ሰዎች ብዙ እንደሆኑ ስረዳ በዚህ አእምሮ ህመም ያለባቸው ሰዎች በሚጓዙት መንገድ ላይ እኔ የተሰጠኝ ኃላፊነትና ተስፋ እንዳለ ሳቅ ቀስ ለቀስ እያለ ነው የራስ ማጥፋት ሀሳቡ ከአይምሮ የጠፋው እንጂ አንድ ቀን ተነስቼ ልዳን ምናምን አላልኩም። ሞር ደግሞ እንደዚህ አይነት ሀሳብም አልመጣልም። ግን ቀስ ለቀስ እያልኩኝ በቃ የማገኛቸው ነገሮች ደስታ እያገኙ ስለ ህይወት አላማ እያገኘኝ ተስፋ እያገኘውኝ እኔን ይመስሉ ጓደኞች እያገኘውኝ እኔ የምሰራበት መልካም ቦታ እኔ የምኖርበት ማህበረሰቡ ቤተሰብ አስተሳሰብ እየተቀየረ እኔን አካታች እያደረገ ሲመጣ ነው ተስፋ እየሰጠኝ እና ያ ሀሳብ ከአእምሮ እንዲጠፋ እንዲያደርግ ያደረገው እንጂ፣ እውነት ለመናገር እንደዚህ ነው የሚዳ ነው የሚባል መንገድ ለእኔ አልነበረም። ከአካባቢ ለሌሎችም ላይኖር ይችላል፣ ግን ቀስ ለቀስ እያለ ዛሬን ነገን፣ ከነገን አንድ ሳምንት፣ ከአንድ ሳምንት አንድ ወር እያለን የምንቀጥለው የተስፋ ጉዞ ነው፣ የጥንካራነት ጉዞ ነው፣ የብርታት ጉዞ ነው እና አይ ቲንክ ሁላችንም ያንን ገመዱን የሚያቀብለን ሰው ስናገኝ ልንጓዘው የምንችለው መንገድ ነው እና ማቆም ይቻላል ሀሳቡ። ምክንያቱም ምን ጋ ቆሟል? አሁን እንደዚህ አይነት ፍላጎት የለኝም ለዚህ እንደዚህ ፍላጎት ያላቸው ሰዎች ማቆም እንደሚችሉ አውቃለሁ፣ አምናለሁ። ግን ደግሞ እንደዚህ ነው ብሎ መንገዱን ለመናገር ለእኔም አይ ቲንክ ለባለሙያዎችም ከባድ ይመስለኛል። መኖር ላይ ተስፋ እንዲኖረኝ ያደረገው ነገር አንደኛው ነገር አይ ቲንክ ዓላማና ፐርፐዝ ማግኘት ነው። የዮዲት ዓላማ ምንድን ነው ብለሽ ብትይኝ ዛሬ ስለአይምሮ ጤና አድቮኬት ማድረግ ነው። በሙያዬ የማለ ህጻናት መመር ነኝ። ስለዚህ ልጆችን ማስተማር ማብቃት፣ እና በዚህ ዓለም ላይ ተሳትፎ እንዲኖራቸው ማድረግ ሌሎች ሰዎች ደህንነት መቆም የራሴን ቤተሰብ መመስረት እና የራሴን ፍሬዎች ማፍራት እነኚህ እነኚህ ለእኔ ተስፋ ሆኖኛል። ስለዚህ ይን መፍትሄሽ ምንድነው ወይም ደግሞ ምንድነው እዚህ ቦታ ሊያቆምሽ ብትይ እነኚህን ነገሮች መረዳት ነው። ስለዚህ ዮዲት በእነዚህ ቦታዎች ለምታደርገውን አስተዋጽኦዎች እና ሀሳቦች ሳስብ ቆሜ መኖር እንዳለብኝ ይረዳለው እና ያ ይመስለኛል ፕራብሊ ብዙ ሰዎች አግሪ ሊያረብ ይችላሉ። ለእኔ ትልቁ መፍትሄ የነበረው ሙዚቃ ነው። ሙዚቃ በጣም እወዳለሁ። አዳዲስ ነገሮችን ማንበብ እወዳለሁ። አዲስ ነገር ላይ ኦብሰስድ ኮንኩኝ ያንን መፍትሄ እስከማገኝ ድረስ ወይም ደግሞ የሚያረካኝን መልስና ሀሳብ እስከማገኝ ድረስ መፈለግ አላቆምም እና ያ ይመስለኛል። ብዙ ዶክመንተሪዎችን ማየት እወዳለሁ። ስለ አዳዲስ ነገሮች መማር እወዳለሁ። መጽሐፍ እወዳለሁ ማንበብ ስለዚህ አዲስ መጽሐፍ ስጀምር ያን መጽሐፍ እስከምጨርስ ድረስ ምንም ነገር አያስቆመኝም። ዲስትራክት ያደረገኝም ወይም ደግሞ አዲስ የትምህርት ዘመን ስጀምርና ልጆች የማስተማር ስጀምር የተቀበልኳቸውን ልጆች እዚህ ጋር ሲደርስ ነው የሚጨርሰው የሚለው ስለዚህ ከዚህ መንገድ ላይ ለሚጓዙ ሰዎች መናግራቸው ነገር ቢኖር ምክንያቱም እኔም ነበርኩበት እና መውጣት ይቻላል የሚለው ነገር ላይ ማተኮር እፈልጋለሁ ምክንያቱም ማንም ሰው በፈቃዱ ጭቃ ውስጥ መውደቅ አይፈለግም። ወር ደግሞ ጨለማ ቦታ ውስጥ ተዘግቶበት እንዲቀመጥ አይፈልግም። እዛ ቦታ ላይ እንድንቀመጠው እዛ ቦታ ላይ እንድንሆን የሚያሳስበን ነገር የነበሩት በህይወታችን ያሉ ጫናዎች ከባድ ነገሮች ናቸው እና እነዛ ነገሮች ሁሉ እንደሚያልፉ የተሻለ ቀን እንደሚመጣ መናገር ፈልገው ምክንያቱም፣ እኔ እዛ ሀሳብ በነበርኩበት ቦታ ላይ ሳስብ ነገ የሚመጣ ይመስለኝ ነበር፣ ብርሃን ሊበራ እንደሚችል ወይም ደግሞ እዛ የነበርኩበት ጭቃ ውስጥ ሰው ቦክቶ መጥቶ እንደገና ንጎትቶ ማውጣት እንደሚችል አላምንም ነበር። ወይም ደግሞ አለ ብዬ አላስብም ነበረ። ያንን ሀሳብ የሚረዳ ሰው ይኖራል ብዬ አላስብም ነበር። እና አሁን እዚህ ቦታ ላይ ቆሜ ሳስበው። እንደ እኔ በዛ ቦታ ውስጥ ያሉ ሰዎች በሙሉ እንደዚ አይነት ስሜት እንደሚሰማቸው እረዳለሁ። ስለዚህ ልነግራቸው የምፈልገው ነገር ምንድን ነው? አንደኛ ብቻቸውን እንዳልሆኑ፣ ሁለተኛ ስለዚህ ሀሳብ እነሱ ዛ ጥያቄዎች እንዳልሆኑ ያንን ሀሳብ ወደው ፈልገው ያመጡት ሀሳብ እንዳልሆነ እና የነበረባቸውን ጫናዎች ከባድ ነገሮች፣ ነገ ተስፋ የሚያሰጡ ነገሮች፣ ተስፋ የሚያስቆርጡ ነገሮች በሙሉ የሚያልፉ መሆናቸው እና ዛሬ ቁጭ ወደኋላ ሳስብ አንዳንዶቹ ነገሮች እንዲህ ያህል ከባድ የሚያስበል አልነበረም እያልኩ እንዳስብ ያደረገኛል፣ አሁን ሳስበው። በጊዜው ግን ያን የሚያክል ድንጋይ እኔ ለብቻ የተሸከመ ነበር ይመስለኝና ካለፈ በኋላ እኛ ከችግሮቻችን እናድጋለን፣ እንበልጣለን እና ችግሮቹ ትንሽ መስለው የሚሆንበት ጊዜ ይመጣል። ስለዚህ የተሻለ ቀን እንደሚመጣ መውጣት እንደሚቻል ተስፋ እንዳለ ከዛም አልፎ ተርፎ ደግሞ ለሌሎችም ሰዎች ያንን መንገድ የሚወጡበትን ገመድ የምንሰጥ ሰዎች መሆን እንችላለን እና ያንን ተስፋ ልሰጣቸው እወዳለሁ። የተሻለ ቀን እንዳለ ከነሱ ጋር አብሮ ሊንደባለል የሚችል ጭቃ ውስጥ ሊንደባለል የሚችል የሚጎተቱበትን ገመድ የሚሰጥና የሚያወጣ እንዳለ እግዚአብሔርም አብሯቸው እንደሆነ በየትኛውም እምነት፣ ሃይማኖት ለሚከተሉ ሰዎች የሚደግፋቸው ብቻቸውን እንዳልሆኑ ለእነሱ ብሎ የሚቆም ዘብ እንዳለ አውቃለሁና ያንን ለነግራቸው እንዳለው የማያልፍ የለም ያልፋል የሚለው ላይ እንደዚህ አይነት ሰዎች ሲያጋጥሟቸው ተፈራጅ ከማድረግ ወይም ደግሞ እነኚህ ሰዎች ተጠያቂ አድርጎ ጫና እንዲሰማቸው ከማድረግ ይልቅ በፍቅር በትትና በበጎ መረዳት እነኚህ ሰዎች ማስተማር እና ማገዝ ካጠገባቸው እንደሆኑ ማሳየት ነው። አይ ቲንክ የሚያስተምረን ማንኛውም ሃይማኖት የሚያስተምረን ነገር ፍቅርን የቅርታነትን እንዲሁም ደግሞ ስለ እያንዳንዱ ሰው ከማንም በላይ እግዚአብሔር እንደሚወድና ይቅርታ እንደሚያደርግ ስለሆነ ያንን ማስተማር የበለጠ አስተዋጽኦ ይኖረዋል ብዬ አስባለሁ። እንደ መንግስት ደግሞ እንደ ፕሪቨንሽን ላይ ወይም ደግሞ ነገሮቹ ከመፈጸሙ በፊት ስለ አይምሮ ጤና እና ደህንነት በየትምህርት ቤቱ በጋይዳንስ ካውንስሊንግ ሊሆን ይችላል። በስራ ቦታ ላይ ሰዎች እንደዚህ አይነት እርዳታን የሚያገኙባቸውን መስገዶች ማመቻቸት በውጭ ሀገር የተለመደ አለ። ሀትላይን አለ። ስልክ ደውሎ እንደዚህ አይነት ስሜት ሲሰማቸው ፕሮፌሽናሎችን ወይም ደግሞ ባለሙያዎችን አውርተው እንዲረጋጉ ወይም ደግሞ ካልም እንዲያደርጉ ዴስክሌት የማድረግ ሲስተሞች አሉና፣ እንደዚ አይነት ሀትላይኖች ቢኖሩ በተለይ እንደ ቴሌ ያለ ድርጅት እንደዚ አይነት ነገሮች ማቋቋም አይከብደም ብዬ አስባለሁ። እንደ መንግስት ደግሞ ፖሊሲዎች ቢኖሩ ቅድመ ዝግጅቱ ላይ ወይም ደግሞ እዛ ከመድረሱ በላይ የአንድን ሰው አእምሮ ጤና እና ደህንነት መገንባትና መስራት ላይ፣ በተለይ ወጣቶችን በተመለከተ ስለ አእምሮ ጤና እና ደህንነት ወይም ሜንታል ፎከስ ያደረገ ሲስተሞችን መተግበርና መስራት አስፈላጊ ነው ብዬ አስባለሁ። ማህበረሰቡን ሀሳብ መቀየርና ሁለተኛ፣ እንደዚህ አይነት ስሜት ወይም ደግሞ እንደዚህ አይነት ጉዞ ላይ የሚጓዙትን ሰዎች ከተጠያቂነት እና ከውንጀላ ወጥቶ በፍቅር የመቀበልና የማገዝ የመደገፍ ሀሳብ ቢኖር አይ ቲንክ ለብዙ ሰዎች መፍትሄ፣ ለብዙ ሰዎች መዳን፣ ለብዙ ሰዎች መጥቶ የመናገርና እርዳታ የመጠየቅን ባህል ያስፋፋል ብዬ አስባለሁ። ሀሳባችን ራስ ማጥፋት እንዲስፋፋ ሳይሆን ራስ ማጥፋት ሀሳብ ያላቸው ሰዎች መጥተው እርዳታ ጠይቀው መፍትሄ የሚያገኙበትን መንገድ ማመቻቸት ነው እና ያንን የተሳሳተ አስተሳሰብ ስለ ራስ ማጥፋት የሚያወሩ ሰዎች ሌሎችን እያነሳሱ ነው ወይም ደግሞ ለሌሎች ሰዎች ምክንያት ይሆናሉ የሚለውን ሀሳብ ትተን፣ ግን አይ እነኝህ ሰዎች ሼር ማድረጋቸው ሌሎች ሰዎች ብቻቸውን እንዳልሆነ ያሳያቸዋል፣ ከዛ መውጣት እንደሚቻል ተስፋ ይሆናቸዋል ከሚለው ሀሳብ ተረድተን ሰዎቹን ከመዳኘትና ከመፍረድ ከተጠያቂነት ወጥተን በፍቅር በይቅርታ ተቀብሎ ተስፋ ሰጥቶ አብረው እንዲኖሩ አካታች የሆኑ መልካም መማሪያ ስፍራዎች፣ ስራ ቦታዎች፣ ማህበረሰባዊ ቦታዎች መፈጠር ቢችል ትልቁ ቢስተካከል ብዬ የማስበው ነገር ራሳቸውን የሚያጠፉ ሰዎች ራስ ወዳድ ስለሆኑ አይደለም፣ እምነት ላይ የላቸው አይደለም የሚለውን ነገር መቀየር እፈልጋለሁ። ምክንያቱም ራስ ለማጥፋት ሀሳብ ሲመጣ መፍትሄ ከመፈለግ አንጻር ነው፣ ለመኖር ካለው ፍላጎት አንጻር ነው ራስ የሚጠፋው። ምክንያቱም ያለውን ጫናና ህመም ክብደቱን መሸከም አልችልም፣ ስለዚህ ምናልባት እዛ ጋር ረፍት ይኖራል ከሚል አንፃር ነው እና ያ ማለት ሰዎች ላይም ደግሞ ሸክም ካለመሆን ከመፈለግ አንጻር ነው። ስለዚህ ራስ ወዳድነት አደለም፣ እምነት ማጣት አደለም የሚለው ነገር ቢስተካከል ብዬ አስባለሁ።